ዳግም ለኢደን ፍኖት እንደመጣች ሲነግራት፣ የት ናት ያለችው መጣች አለችው። አዎታች ናት አላት። ከዛም ፍኖት ከብሩኬ ጋር አድራ ሌላ ነገር ያደረገች ነው የመሰላት ኢደን፣ የጭፉን ጥላቻ ፍኖት ላይ ያለባት እናም፣ ከዛም ኤዩልሽ የሆነ ነገር ለማድረግ ብታስቢ ጉድሽን ዘርግፋለች። እንደ ባዳ እንዳይሽ ታደርግሻለች። አባቤ የሰውን መጥፎ ነገር ካወቀ በኋላ ላይ መልሰው ሰው ሰው አይመስሉትም አላት። እሱን አንተ አትነግረኝ፣ እኔም ማደርገውን አውቃለሁ ብላ ወረደች ሳሎን። ፍኖት ደግሞ ምስኪን ስትሰቃይ አድራ በመመለሷ አልበቃት ብሎ ኢደን፣ ተበቀልሽ ማለት ነው አለቻት። ይህም በቀል ነው የምታዋሪው? አለች ፍኖት። ከዛም ከብሩክ ጋር አድረሽ አለቻት። በቀል የፈጣሪ ነው፣ አሁን ደክሞኛል ልተኛ ብላ ወደ ላይ ወጣች ፍኖት። ኢደን ክላስ ብትተኛ ኢደን አፍና እንደምትገላት ምንም ጥርጥር የለው። ወዳው እንደመጣች አሰቃይታታለች። ሴራሚክ ላይ ሻርቧን አንጥፏ እንድትተኛ አድርጋታለች። አሁን ግን በብሩክ ስለቀናች የምታደርጋን ነገር ከባድ ነው። ፍኖት አማራጭ የላትም። ቁጭ ብላ ነው ያደረችው። ገዛም ዳግም ጋ ሄዳ ቆረቆረች። ዳግም አለችው ወይ ፍኖት ምን ነሽ ነው? በሰላም ነው ነይ አላት። ይቅርታ ዳግም እዚ ልተኛ እችላለሁ ፍቀድልኝ አለችው። ተኚ፣ ምን ችግር አለው ኔተኝ አላት። ከዛም እሺ ብለው እሱም ወጣላት። ኢደን እታችናት። ፍኖት ደግሞ በጣም በሚያሳዝን ሁኔታ እሰረሚክ ላይ ኢደን ክላስ እንደምትተኘው እዳግም ክላስ እሰረሚኩ ላይ አንጥፋ ተኝታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ፍኖት ቀጣይ ፓርት ይዘመተናል ማለት ነው እንግዲህ እናቷን ለመርዳትና እናቷ ከገባችሁበት የህመም መከራ ሰርቼ እናቴን አወጣለሁ አሳክማለሁ እናቴን እረዳለሁ ያለችው ፍኖት እንዳሰበችውና እንደፈለገችው አይደለም። የከተማ ኑሮ፣ የአዲስ አበባ ሰዎች በጣም እያሰቃያት ይገኛሉ። ኢደን የምትባል አረመኔ በፍኖት ህይወት ላይ ትጫወታለች። እናም ለማታቀው ጎረምሳ ሽጣ ጥላት መጣች። ግን ደግሞ በፈጣሪው የሚተማመን ሰው መቼም ቢሆን ሊወድቅ አይችልም። እናም ፈጣሪ ደርሶላት ብሩክ ፍኖት ጠፍታለይ ብለው ሲነግሩት ፈጣሪ ደግሞ ብሩክን እንደ መላክ ልኮ ከዛ ስቃይና ጉድ ምንም ሳታደርግ ወጣች። ፍኖት ግን በጣም አደበኛና መልከ መልካም ሴት ናት። አሁን እንግዲህ ዳግም ከትንሽ ቆይታ በኋላ ተነስቶ ሄደ። እናም እዛ ሲሄድ ፍኖት በመሬት ተሰረም ሚኩላያን ጥፋተኝታለች። በጣም ደነገጠ፣ ተብረከረከ። ፍኖት ብሎ ቀሰቀሳት። እሷም ምን ሊያደርገኝ ነው፣ ሴትነት ሊዳፈር ነው ብላ ደንግጣ ተነስታ ከግድግዳው ጋር ተጠግታ ራሷን ማስጨነቅ ጀመረች። ፍኖት ይቅርታ ቀሰቀስኩሽ አይደል አላት። ዳግም በጣም ይወዳታል። አይ አልቀሰቀስክኝ፣ ይበቃኛል። ለምን መሬት ተኛሽ አላት በቃ ፈልጌ ነው አለችው ለምን ያለምንም ምንጣፍ መሬት ላይ ይተኛል እንዴ አላት አይ በቃ ፈልጌ ነው መተኛቱን አለችው እሺ በቃ አሁን አልጋው ላይ ተኝ አላት ከዛም አይ ይበቃል ይበቃል አልተኛም ይበቃኛል አለችው ፍኖት አለች አቤት ዳግም አንድ ጥያቄ ልጠይቅሽ አላት ጠይቀኝ አለችው። እብርክ ያደርሽ ጊዜ ምንም አላደረገሽም አለችው። አታስብ ምንም አላደረገኝም አለች። ለምን የምርሽን ነው ልመንሽ አላት ዳግም። እየምሬን ነው እኔ ምንም አላደረገኝም አለች። ከዛ ዳግም ደስ አለው። እንግዲህ ፍኖትም ወደ ክችን መግባት አለብ ብላ ክችን ገባች። ኢደን ደግሞ ታላይ ወርዳ ቁጭ እንዳለች እሳሎን ነበረች። እናም ዳግም ወደ ውጭ ወጣ። በሩን ሲከፍተው ብሩክን ፊት ለፊቱ አገኘው። አንተ እዚህ ቤት ምን ያመላልስሃል አለ ዳግም። ምን ነው ብመላለስስ ችግር አለው አለው። አይ አዲስ አይደለም ደግሞ ሲለውም፣ በቀን ሶስት አራት ጊዜ መመላለስ ምንድን ነው? ሲለው እንደምጠላኛ አውቃለሁ። ለኢደም አስበህ አይደለም አለው። አዎ በጣም ነው የምጠላህ። አንተ ለኔም ለኢደንም አጠቅመንም አለ ዳግም። ደግሞ ከዚህ ቤት እንዴት እንደማስቆም እኔ አውቃለሁ። እምነኝ አይደለም እዚህ ግቢ መግባት ይቀርና እዚህ ሰፈር ድርሽ እንዳትል ነው ማደርግ አለው። ከዛም ለኢደን አስበህ እንዳልሆን አውቃለሁ። ፍኖትን ያይብኛል ብለህ በፍኖት ቀንተ ነው አለው። እና በሰበቡ በኢደን አሳበ ፍኖትን ልታይ ነው የመጣ አለው። አሁን ሁልጊዜ ትጎራለህ አድርጋ አሳየኝ። በዛ ላይ ደግሞ አጋጣሚዎችን እንዴት መጠቀም እንዳለብህ እወቅ። ኦኬ አለ እና ወይም አስተምረሃለሁ አለና ጥሎት ሄደ ከዛም ተናደደ ዳግም ወጥቶ ሄደ ቀጥለች እሳሎን ኢደንን አገኛት ኢደን ሳመች በጥፊ መታችሁ ለምን ዝም አላት መልስ አልሰጣትም ከዛ ቀፉ አድርገ ሳም ሲያደርጋት ግን በተፈጠረው ነገር ቢገባሽ ላንቺ ብዬ ነው። ብዙ ነገር ያረኩት ለፍኖት ብዬ ሳይሆን ላንቺ ብዬ ነው። ምክንያቱም አባትሽ፣ ቤተሰቦችሽ ያ ሁሉ ስራ ቢያውቁ በጣም ብዙ ችግር ይፈጠራል። ስለዚህ እሷንም ደግሞ ልታ ልታመሰግንያት ነው የሚገባው አላት። ለምን ብዬ አለችው። እንዴ እንሄድ ይሄ ችግር ይፈጠራል ኢደል ላይ ስላት እሺ ብላ እኔ ጋር በመሄዷ፣ አላት እሷን አስመሳይ አለችው። ለማንኛውም ሻዋር ገብቼ ልምጣ እና ደክሞኛ፣ ለእረፍት ማድረግ አለብኝ አንድ ሰዓት ብቻ ነው እምፈጀው አለችው። እሺ አለ። ከዛም በአጋጣሚ እንግዲህ ዳግም የሆነ ቦታ ደርሶ መጣ። እናም አብሮት ቁጭ አለ። በጣም እንደሚጠላው ነገረው። ምን አንጨረጨረ። አንተ በምን እንደምትቀና አቃለሁ፣ በምን አለው። ለፍኖት በፍኖት ለፍኖት ስሜት ስላለ አለ። ስለምንድን ነው የምታወራው አለ። አልገባም ሲለውም፣ ባክ የሌለ ነገር ነው፣ ዝም ብለ ነው የምታወራው አለው ዳግም። አይ ዝም ብዬ እንኳ አይደለም? ግን ይህን ያክል አምረረባጥ ላይ ጥሩ ነው አንድ ቀን ጠቅምህ ይሆናል አለው። ዳግምም ያንተ ጥቅም መቼም አይታየኝም፣ አንተ ለማንም ሰው አትሆንም አለው። ብሩክም ሄደ። ፍኖት ደግሞ ክችን ገብታ እየቆረጠች እጇንም ቆረጠች። ክችን ገብታ ምግብ እየሰራች ነበረ። እናም ምግብ እየሰራች እያለ ቢላዋ እጇን ቆረጣት። ቲማቲም እየከተፈች ዳግም በጣም ደነገጠ። መጀመሪያ ግን እሷ ሳታዩ እክችን ሆና እሱ በደረጃ ላይ ሆኖ አንገቱን ዘርግቶ እየተመለከታትና በደስታ እየተዋጠ ነበረ። አይገርምም። ከዛም እጇን ቆርጣ እይ ስትል ፍኖት። ፍኖት እያለ እየወረጠ ሄዶ እጇን ያዘ። ጎዳሽ ጎዳሽ አላት። አልጎዳኝም አለችው። እጇን ንቅ አርጎ ይዞ አይን አይኗንና እጇን መመልከት ጀመረ። ከዛ እሷም ጸጥ አለች። ኢደን እንግዲህ ከላይ ወርዳ እያየቻቸው ነበረ። ኢደን በፍቅረኛዋ ብቻ ሳይሆን በአባትና በወንድሟ ትቀናለች። ፍኖት የአባቷንም የወንድሟንም ፍቅር ወስዳብኛለች ትላለች አባቴና ወንድሜ አንቺ ከመጣሽ ለእኔ ብቻ ሳይሆን ለአንቺ ማሰብ ጀመሩ ዳግም ጭራሽ ከነመፈጠሬ ረስቶኛል ያ በጣም የሚወደኝና የሚንከባከበኝ በስራ ቢናደድብኝም ግን ቦታው ሁሉ ጊዜ ሁሉ ለእኔ ነው አንቺ ከመጣሽ ግን ፍኖት ፍኖት እንጂ እኔ የት እንዳለው አያስታውሰኝም አለቻት። እናም ከዛም ስታያቸው ሳቅ ብላ የንደስ ፈገግታ አሳይታቸው ሄደች። ፍኖት ደነገጠች፣ ተብረከረከች። በቃቶ አለችው። በጨርቅ ልሰርልች ሲላትም እኔቶ እኔ በጨርቅ አስረዋለሁ በቃቶ አለች። ዳግም ደግሞ ምን ሆነሽ ነው አላት? ምንም ኢደን ስለመጣሽ ፈርተሽ ነው? አላት። እኔ ፈርቻት አይደለም፣ ላንተ አስቤ ነው አለችው። ለኔ ማለት አላት። ዳግም ደስ እያለው በቃ ላንተ ነው፣ በኋላ ነግር አለው። እሱን አለችው። እሺ ብሎ ጥሏት ሄደ። ከዛም ክችን ጉድ ጉድ እያለች ብሩኬ በድጋሚ መጣ። ከዛም ወደ ላይ ልትወጣ እያለች ነበረ። ፍኖት ሰላም አላት። ሰላም ብሩክ፣ እንዴት ነህ አለችው። ደህና ነኝ ደህና ነሽ? አሁን ተረጋገሽ? አላት። እግዚአብሔር ይመስገን ተረጋግቻለሁ አለችው። ከዛም ለምንድን ነው ግን ኢደን እንደዛ ማድረጓን ያልተናገርሽው? ለምን አላጋለጥሽንም? አላት። ከዛም ለምን እኔ ብሆን አንቺ ቦታ ይህን ያክል ደርሶብኝ ጸጥ አልልም አጋልጣለሁ አላት። እንደ እማይሆን ነገር ነው። አንተስ ምን ነበር ያልከው? አለችው በእርግጥ እኔ ብዬሻለሁ። አንቺ ደግሞ እንደዚህ ጸጥ ያልሽው ገርሞኛል። ይህ ሁሉ ቢደርስብኝ እኔ ላይ ስም አልልም አላት። አልገባኝም። ጥያቄ ባይገባኝም አፋ ላይ ተብሎ የታየውን ሁሉ አይነገርም አይወራም ማለት አላት። በቃ የውስጥን ቢያዋሩት ሆድ ባዶ ይቀራል። ስለዚህ ሲቀጥል ደግሞ በቃ ዝም ተብሎ ተደብቆም የሚቀር ነገር የለም አለችው። እንዴት አላት። ምክንያቱም ጊዜው ሲደርስ ይወጣል ማለት ነው አለች። ብሩክ በጣም ተገረመ። እናም ጥላው ወደ ላይ ወጣች። ከዛም እዛ አይዳ ቆይታ መጣች እንግዲህ ፍኖት በጣም ምስኪን እና አስተዋይ ናት። እናም የኢደን አባት ደግሞ መጣ። ፍኖት ከላይ ስትወርድ ኢደን እሳሎን ቁጭ ብላ፣ ከዛም ፍኖት ነይዝ አላት። ሄዳ ቆጭ አለች። መጥፎ የሰራ ሰው አንገቱን ይደፋል፣ ልቡ ይጨነቃል። ፍኖት ደግሞ ምንም ስላልሰራች ግፍ እሷ ላይ የተደረገባት እንጂ አንገቷን ቀና አድርጋ ኢደን አባት ፊት ሂዳ ቁጭ አለች። ከዛም የተፈጠረውን ንገረኝ አስጨንቀሽኝ እኮ ነበረ ልጅ ሀላት አዎ ጋሼ በፈጣሪ እርዳታ ተገኘውኝ አለችው። እንዴ እኔም ቤተሰብ እንዲሁም ደሞ። ኢዱዬም እኮ ስትጨነቅ ነው ያደረችው፣ እንቅልፍ አልወሰዳትም አላት። ኢደን ጸጥ አለች። ስራዋን ካሁን ካሁን ፍኖን ነገረችው እያለች ትጨነቃለች። አዎ የእናቴ አድባር የእናቴ አምላክ ረዳኝ፣ ድዋ ረዳኝ። እንደ ሰው ቢሆንማ እንኳን ልመለስ ሬሳ የማይገኝም ነበር አለች። እውነት ነው። ፈጣሪ እንደ ሰው አይደለም አለ የኢደን አባት። ኢደን የዚህን ጊዜ ደነገጠች። ከዛም እውነት ፍኖቴ እዚህ መጥተሽ ትቀመጫለሽ ብዬ አስቤ አላውቅም አላሰብኩኝም ነበር። በጣም ተጨንቄ ነበር። አደራዬን አስበላችኝ እያልኩኝ አለ። እናም ኢደን መጨነቅ ጀመረች። አዎ ተጠፋፍተን እኮ ነው አጋጣሚ አለቻት አለችው ኢደንን እየተመለከተች ኢደን ምን ነሻል ዛሬ ልክሽ ልክ አይደለም ፊትሽ ልጄ አላት አባቷ አዎ ዳዲ ምንም አልሆንኩኝም ምንም አለች ፍኖት ምንድነው የተፈጠረው የተፈጠረውን ነገር ንገሪኝ አለ ፍኖትም አይታረገቻት ኢደን የዚህን ጊዜ ተደነገጠች እምትመልሰው አጣች ምንም፣ ምን እንጃ የተፈጠረ ነገር አላየውም። ራሷን አሟት ይሆናል አለችው። ከዛም አዎ አባቤ ራሴን አሞኝ ነው ራሴን አሞኝ ነው አለች። ከዛም እኔ ስራ አለቤ ብላ ወደ ክችኑ አገባች። ከዛ ዳግም ደግሞ ዛሬም ስለ እሷ ታስቢያለሽ እንደዚህ እያደረገችሽ አላት። ምን ላደርግ አለች። ከዛ ስራውን ጨርሳ ፍኖት ፍኖት ኢደን ክላስ ገባች። እናም ፍኖት ደግሞ ለባብሳ ዘንጣ ልትወጣ ነበረ። አይገርምም። ከዛም እሺ ምን ፈለግሽ አለቻት። አንድ ጥያቄ ልጠይቅሽ ነበር ኢደን አለች። ፍኖት ምንድን ነው የምትጠይቂ አለቻት። ከዛም ለምንድን ነው እኔ ላይ ያለች ጥላቻ ይበረታው እሞት ለማድረስ ያደረሰሽ ምን በድዬሽ ነው አለቻት። ከዛም ታቂዋለች ስራሽን አለች። እኔ ምንም አላቅም ንገሪ አለቻት። ከዛም እውልሽ የአባቴን ፍቅር የወንድሜን ፍቅር ወሰርሽ። ከዚህ ቤት እኔ ብቻ ነበርኩ በነፃነት ፍቅራቸውን የሚሰጡን። አንቺ ከመጣሽ ደግሞ ሰላም ነሳኝ አባቴም ለእኔ ብቻ ማሰቡን ትቶ ላንች ማሰብ ጀመረ ወንድም ዳግም ደግሞ ታውቂያለሽ በጣም ቢናደድብኝም ግን ደግሞ ጊዜና ቦታው ለእኔ ነበር አንቺ ከመጣሽ ግን ፍኖት ፍኖት ፍኖት ፍኖት ነው አሁን ደግሞ ብሩኬን ልትነጥቂ ተነሳሽ አለቻት ከዛም እልቅስ ፈጣሪ ስላተረፈሽ አመስግኝ አለቻት ያሳዝናል በጭፉን አንቺ ልብሽ ውስጥ ያለው ጭፉን ጥላቻ ነው። እኔ ደግሞ ይሄ ምንም ያደረግኩን ነገር የለም ስለዚህ ብታስቢበት ይሻላል። ብሩክ ለምትዩ ደግሞ ምንም የማውቀው ነገር የለም ግን አለቻት። እውልሽ ገና ብዙ ነገር ታያለሽ አለች ደን እሺ፣ ለምታረጊው ነገር ብታስቢበት ጥሩ ነው ተናግሬያለሁ። የተኛውን በሬ ነካክተው ነካክተው አደረጉት አውሬ አሉ ያገሬ ሰው። ስለዚህ አስቢበት፣ ለምታደርጊው ነገር እያንዳንዱ አስበሽበት አድርጊ። ጨርሻለሁ ብላ ፍኖት ጥላት ሄደች። የዚህን ጊዜ ኢደን ደነገጠች። እኔን አለች በጣቷ ከዛም ፍኖትም በኩራት ጥላት ወጣች። ክቼን ገባች። ክቼን እያንዳንዱ ነገር ጓደኛዋ አረብ አገር ልትሄድ እንደሆነም እንዲሁም ደግሞ እናቷ እርቧቸው ለነሱም ለልጆቻቸው የሚሰጧቸው ምግብ አጥተው ባዶ ድስት ይዘው እውጭ ላይ ቁጭ ብለው ድስቱን እያገላበጡ ደረሰች ፍኖት። እማ እታብዬ፣ ምን ሆነሽ ነው ባዶ ብረት ድስት ያሸው? አለቻት ውይ እንደ ዝንብዬ በልች የጨርሸው ዝንብዬን ያገላበጥኩት አለች። እታብዬ አውቃለሁ ምግብ የለም እዚህ ቤት አይደል አለቻት። ማርተኛ ነፍ ነው አሏት። ከዛም ጓደኛዋ ጠራቻት። ጓደኛዋ አረብ ሀገር እንደምትር ነገረቻት። ትብርት ሽንትተሽ አለች። ኢዴን አዎ አለች። የድሮውን በማስታወስ ስምጥ ብላክችን እንደሄደች የኢዴን አባት ከእሷ ያነሰችውን ህጻን ሴት ሲጀናጀን የኔ ቆንጆ የኔ ልዕልት ሲል ሰማችሁ ፍኖት በጣም ደነገጠች። የሰማችውን ማመንና በቃ በጣም አብረከረካት። የኢደን አባት አውርቶ ሲጨርስ ወደ ውስጥ ሲገባ ፍኖት ደግሞ እያየችው ነበር አፍጥጣ እየተንቀጠቀጠች የሰማችው ነገር ዳግም ስለሱ እናትና ስለ ኢደን እናት ነግሯት ነበረ። እናም በሱ ጥፋት እንደተለዩት አሁን የተረዳች ይመስለኛል። ፍኖት የሰማችው ነገር በጣም ያንቀጠቅጣል። እናም ህፃን ልጆች ሴት ልጆች ጋር በዚህ እድሜው ብዙ ነገር እያደረግን ሰማች። ከዛም እሱም ማንም አልሰማኝም ብሎ አገቱን ቀና አድርጎ ሲገባ ፍኖት ፊት ለፊቱ ያወራውን ሁሉ ሰምተዋለች። በጣም ደነገጠ፣ ተብረከረከ፣ የሚለው ግራ ገባው። ፍኖትም ደንግጣ ስለነበረ የድንጋጤ እይታ ታየዋለች። በስተመጨረሻም በጣም አዝናና ተገርማ ነገስ፣ የኔ ህይወት ምንድን ነው? ፈጣሪ ሆይ በማለት እዚህ ቤት ምን ጉድ ነው ያልታወቀ ነገር ያለበት አህለችና ራሷን አረጋግታ ወደ ኋላ መለሳለች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻው